ገድላቶችን ተመልከት፣ ድርሳናቶችን ተመልከት፣ ጥንቆላ ናቸው። በነገራችን ላይ አርጤ ምስ ማርያም ነች። እነዚህን ሁሉ ላቃጥላቸው ነው አለ። ላቃጥላቸው ነው፣ እነዚህን ጣዖታት ናቸው። ትምክቴ ክቡራት፣ ክቡራት እንደምን አላችሁ? ሰላም አላችሁ? እግዚአብሔር የተመሰገነ ይሆን። ሰላም ነ እግዚአብሔር መስገን። እንደምን አላችሁ? ያ አሁን የቀረብኩበት በዚህ ላይ አንድ መንፈሰር ርኩስ ያ በንጦርጦስ ያለው ሰይጣን ያደረበት ሰው ሲለፈልፍ ስለሰማው የእሱን ውርደት ለመመስከር ነው። የእሱን ውርደት የድንግል ማርያምን ክብር ለመመስከር ነው የቀረብኩት በዚህ። እና ሁላችሁም ልሰሙትና ልትታዘቡት ትችላላችሁ። እንደው ታሪኩንም የተበላሸ ሰው ነው ታሪኩ። የሰውየው ታሪክ የተበላሸ ነው። መጨረሻ መቼም ጋኔን ያደረበት ሰይጣን ያደረበት ሰው ታሪክ ምንጊዜም የቀና አይደለም። ይህን ስላችሁ ታሪኩ የተበላሸው ገና ከትዳሩ ጀምሮ ነው የተበላሸው። ለምን ሲባል ሚስቱን ልጁን ትቶ የጠፋ ነው። ያደረበት ሰይጣን አስነስቶ የት እንዳደረሰው አታውቅም ነበር ሚስቲቱ። አሁን ነው እንደዚህ ሲለፈልፍ በእንትን ላይ ሲያብድ የምሰማው እንጂ የት እንደደረሰ አታውቀውም ነበር እስካሁን ያ ያደረበት ሰይጣን የት እንዳደረሰው አስነስቶ ሲወስደው የሚያውቀውም እሱ ለምን እንጂ የሚያውቅ ሰው ቢሆን እኮ ልጁን ሚስቱን ትዳሩን ትቶ እንደዚህ የትም አይጠፋም ነበር። ይህ የመጀመሪያ ሰይጣን በሱ ላይ አድሮ ስራ ሰርቶበታል ማለት ነው። መጀመሪያ ሰይጣን በሱ ላይ አድሮ ስራ ሰራ። ከዚህ ከዚህ በኋላ ከእግዚአብሔር የመለየት ከቅዱሳን የመለየት ከድንግል ማርያም የመለየት፣ ከዚያ በቃ እየባሰበት ሄደ እያበደ ሰው መቼም ፈጽሞ ካበደ አይመለስም። እንደው በቀላሉ ሲሆን ነው እንጂ የሚመለሰው። አሁን አበደ አበደ አበደ። የእሱን እብደት ደግሞ ወደ ማን አዞረ? ወደ ድንግል ማርያምን ወደ መንቀፍ፣ ድንግል ማርያምን ወደ መንቀፍ። ድንግል ማርያም የከበረች ልልትናት እመቤታችን ምስክርነት እንደው እግዚአብሔር ያደረበት ሰው ቢሆን የመንፈስ ቅዱስ ማደሪያ ቢሆን ቅዱስ ገብርኤል ይነግረው ነበር። ለድንግል ማርያም ክብር አይደለም እንኳን ሰው ቀርቶ መላእክት ይነግሩት ነበረ። ቅዱስ ገብርኤል ይነግረው ነበረ። ደግሞ መላእክት ተገልጠው ቅዱሳን ተገልጠው የሚያናግሩት ለበቁ ሰዎች ነው የሚያናግሯቸው፣ እግዚአብሔር ላደረባቸው ነው። ይህ ሰይጣን ያደረበት ነው። መልአኩ ቢቀርበው ይቃጠላል፣ አክሮ ያብዳል እንጂ ምንም መልስ የለውም። ከዚህ ውጭ ማበድ ነው መቃጠል ነው። መላእክትና መቼም ሰይጣን እንደማይስማሙ ታውቃላችሁ። ድንግል ማርያምና ሰይጣን እንደማይስማሙ ታውቃላችሁ። ድንግል ማርያምን የሚነቅፈው ለምን መሰላችሁ? ሰይጣን እኮ ታደረበት። ድንግል ማርያም እኮ ስሟ በተጠራበት ሁሉ የእሷ ስም ባለበት ሁሉ አጋንንት ስለሚቃጠሉ ነው። እንደዚህ የሚያቃጥለው የድንግል ማርያምን ስም እንዲህ በልበልበል እያለ የሚያስለፈልፈው ያደረበት ሴጣን ሲያቃጥለው ነው እንጂ ትክክለኛ የእግዚአብሔር ማደሪያ የሆነውንማ መንፈስ ቅዱስ መላእክት፣ መንፈስ ቅዱስ ያደረበትን መላእክት እየተገለጡ ያናግሩ ነበረ። ቅዱስ ገብርኤል መንፈስ ቅዱስ ቢያደርበት ኑሮ ነው። ሉቃስ ሉቃስ ምዕራፍ አንድ ቁጥር ሀያ ስምንት ላይ ድንግል ማርያምን ሲያመሰግናት ተፈስ ፍስጥ ቆምል ተጸጋ እግዚአብሔር ምስሊኪ እግዚአብሔር ከሥጋ ስጋ ከነፍስ ነፍስ ከአንቺ ጋር ነውና፣ እግዚአብሔር ካንቺ ጋር ነውና መልእክት ጸጋ መልእክት አከበ ተፈስ ደስ ይበልሽ፣ ደስ ይበልሽ፣ ደስ ይበልሽ ነው ያመሰግናት። ይሄን ሆራ አዳዛ አዲ አንድ ብሎ ቅዱስ ገብርኤል የመሰከርላትን የእግዚአብሔር ማደሪያ ሆነችውን አርጤምስስ እያለ በአርጤምስስ መስሎ ይናገራል እሱ በአርጤምስስ ነገሩ አርጤምስ ጋር የነበረ በአርጤምስ ላይ ያደረ መንፈስ አድሮበት ያ ነው የሚያስለፈልፈው። ይሄ አርጤምስ ማለት አለ ራእይ ላይ ትርጓሜ ላይ ታሪክ እናገኘዋለን። በመሳሐብ አጋንንትን እየሳበ ሰውን ሲያታልል የኖረ ነው፣ የሰው ገንዘብ ሲሰበስብ የኖረ አሁን ይሄ ምንድነው ያስታለለ የሰውን ገንዘብ ሲሰበስብበት ኖረ። በዚህ አርጤምስ በሚባለው ስም ማለት ነው። ያው ግብሩን የዚያን ግብር ስለያዘው እኛ በታሪክ ላይ ነው፣ እሱ ግን በግብር ስለሚሰራው በግብር ስለሚሰራው በግብር አውቆታል በግብር ስለሚያውቀው ነው አሁን ድንግል ማርያምን በዚያ መስሎ ስያሜ ሰጥቶ የሚነቅሩ የተዋረደው ውርደቱ መጀመሪያ ለልጁ ለቤተሰቡ ለሚስቱ ያልሆነ ይህ ለድንግል ማርያም የሆናላችሁ ታስባላችሁ ቅድሚያ እኮ አንድ ሰው መሆን ያለበት ከቤተሰቡ ጀምሮ ነው እኮ ደህንነቱም ብቃቱም የመንፈስ ቅዱስ ማደሪያ መሆኑ የሚታወቀው ከመጀመሪያ ከቤተሰቡ ጀምሮ ነው ደግነቱም የሚታወቀው ስለዚህ ለዚህ ምን ምስክርነት ይሄ ምን የወረደ ወራዳ ነው እንጂ ለዚህ እኔ መልስ አልሰጥም ነበር። ግን የድንግል ማርያም ክብር ሲነካ ደግሞ በጣም ስለሚቀሸና በጣም ኅሊናዬን ስለሚረብሸው ነው። ስለዚህ ይሄ የወረደ ሰው እግዚአብሔር ያደረባትን ድንግል ማርያም ደግሞ ኢየሱስ ኢየሱስ እያለ ሲነፈል ኢየሱስ፣ ድንግል ማርያም ያ ከተወለደ እኮ የተወለደው ኢየሱስ ነው። የእኛ የእሱ ኢየሱስ ሌላ ሊሆን ይችላል። አዎ፣ ነገሩ ከድንግል ማርያም የተወለደው ኢየሱስን አምኖ ቢሆን ድንግል ማርያምን አይነቅፍም ነበረ? መጀመሪያ ማንነው መክፈል የነበረበት እናቱን ድንግል ማርያምን ከዚያ በስጋ የወለደችውን ኢየሱስ ክርስቶስን። አሁን ግን ድንግል ማርያም ሳያከብር ኢየሱስን አከብራለሁ ማለት ሌላ ኢየሱስ ነው ማለት ነው። ስለዚህ የሱ ኢየሱስ ሌላ ነው። ድንግል ማርያም ግን መልዕልተ ፍጡራን፣ መትሕተ ፈጣሪ፣ ከፍጣሪ በታች ከፍጡራን በላይ ያለች ልዕልት ናት። ልዕልትናዋን፣ ቅድስናዋን፣ ክብሯን እንመሰክራለን። ሁላችሁም ትመሰክራላችሁ፣ ሁላችንም እንመሰክራለን። እርሱን ግን እግዚአብሔር ልቅ ስሊናውን ቢመልስለት መንፈስ ቅዱስ ያድርበትም እንጂ፣ ቢያድር ቅድሚያ ለቤተሰቦቹ በበቃ እንደው፣ ለቤተሰቦቹ ይብቃ። ለድንግል ማርያም እሱ አይደለም በስንታ ይላፍ መላእክት ቅዱሳን የምትመሰገን ድንግል ማርያምን እሱ በዚህ ምሳሌ ሰጣት አልሰጣት አይደለም። ቢያሆን ለቤተሰቦቹ እንዲበቃ ያድርገው ነው። እኛን ጸልይለታል፣ ለቤተሰቦቹ እንዲበቃ ነው። ከዚያ ውጭ ግን ያው የንጦርጦ ሰይጣን አድሮበታል፣ እንግዲህ ምንም ማለት አንችልም። ማንኛውም ድንግል ማርያም የከበረች ልዕልት ናት፣ ክብርት ናት። ድንግልናዋን እንመሰክራለን። ልዕልትናዋ ልዕልናዋን ቅድስናዋን ክብሯን እንመሰክራለን። አሁንም አናፍርም ወደ ኋላ አንልም። እንመሰክ